ሰብስክራይብ ምንድን ነው የማታረጉት? ለምንድን ነው የማታረጉት? ግብር ምክንያት በሆንን ቪዲዮ እንጀምራለን። በመጽሐፍ ቅዱስ ላይ በአንድ እግሩ ጸለ የሚል የለም። በኦርቶዶክስ መጽሐፍ ላይ ግን በአንድ እግሩ ጸለ አቡነ ተክልዬ አሉ። በአናቱ ተተክሎ የጸለ መጽሐፍ ቅዱስ ላይ የለም። በአናቱ ተተክሎ የጸለ ያውም ውሃ ውስጥ መሬት ላይ አይደለም። መሬት ላይማ ቀላል ናት። መሬት ላይ ግን አክሮባቲስት ነበሩ ወይ? ነው የኔ ጥያቄ። አክሮባት ይችሉ ነበር ከመሆናቸው በፊት አክሮባቲስት ነበሩ። ምክንያቱም በአናት መቆም ዝም ብሎ አይቻልም፣ ክብልል ይባላል። ስለዚህ ከዚህ በፊት ጂምናስቲክ ይሰሩ ነበረ? አራት ኪሎ ምናምን ነገር ጂምናስቲክ ነበረ? ምን ነበረ? አክሮባቲስት ነበሩ? ለማወቅ እኮ ነው። ለማወቅ አክሮባቲስት ነበሩ? በአናቱ ዘጠኝ ዓመት የቆመ ምንም ሳይወርድ እኮ ነው። ሳይበላ ሳይጠጣ፣ ምንም ምግብ መብላት የለም መጠጣት የለ። በአናቱ ተተክሎ ዘጠኝ ዓመት ያለ ምግብ ያለ ውሃ የኖረ ሰውዬ ትለያለ። በአንድ እግር አቡነ ተክልዬ በአንድ እግራቸው ሰባት ዓመት ጸልየው ክንፍ አወጡ የሚባልም ሙድ አለ። ቅዱሳን በምልጃቸው የተፈረደበትን ነፍስ ሊያድኑ ይችላሉ ወይ? ሁለተኛ በአንድ እግር ቆሞ ሰባት ዓመት መጸለይና ክንፍ መቀበል፣ ውሃ ውስጥ ረጅም ዓመት ቆሞ መጸለይ፣ ይህንን ከየት አምታ ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምትተርከው የምታስተምረው፣ መነሻዋ ምንድን ነው የሚል ባለጌው አንደበታችን ላወጣው ጥያቄ ሁሉ ቤተ ክርስቲያን መልስ የመስጠት አቅም አላት። እንዴት እንደሚችሉ ቅዱሳን ሊቃውንት አባቶቻችን ያስረዱናል፣ ይነግሩናል። ወደ የኔታ እጹብ እወስዳችኋለሁኝ። ይህን ሀሳብ የሚያነሱ ሰዎች እንደው ሰው ናቸው ብሎ ለመናገርም ትንሽ ያጥረናል። እንደው ኢትዮጵያ እነዚህን አፍርታለች ብሎ መናገር አሁን ያሳፍራል። ቅዱስ አባታችን አቡነ ተክለ ሃይማኖትን ያፈራች ማሕፀን ቅዱሳኑና አባ ጊዮርጊስን ያፈራችው ምድረ ኢትዮጵያ፣ የቅድስና ህይወት የሌላቸው ቅድስና ህይወት ያላቸውን የሚነቅፉ እነዚህንም ሀገራችን ኢትዮጵያ አፍርታለች ቢባል ያሳፍራል። የወረደ ሀሳብ ነው። እንደ መጽሐፍ ቅዱሳዊ ሀሳብ ስንነሳ ሰለስቱ ደቂቅ እሳቱ ውስጥ ሲገቡ እሳቱ ግን አላቃጠላቸውም። ሰለስቱ ደቂቅን ግን አስረው የጣሉ ሰዎች በእሳቱ ተቃጥለዋል። የምጣዱ ሳለ የምኑ ተንጣጠ ይላሉ እናቶቻችን ውስጥ ያሉ ሰለስቱ ደቂቅ አይደለም አካላቸው መበላቱ ይቅርና ከልብሳቸው እንኳን ወይ ተረክበ ጤና እሳት ነው የእሳት ሽታ እንኳን ከልብሳቸው አልተገኘም ነው የሚሉት። ስለዚህ አንተ እንዳልከው ሰለስቱ ደቂቅ የእሳትን ባህሪ ልምምድ አድርገው ነበር ቀድሞ ማለት ነው። እሳቱን አያቃጥልም እንዳትል ውጭ ያለቱን ሰዎች አቃጥሎ አይተሃል። ሰለስቱ ደቂቅ የእሳት ልምምድ አላደረጉም። እግዚአብሔር አምላካችን እሳቱን በእሳት ስላጠፈላቸው ወይም ስላቀዘቀዘላቸው በእሳቱ መካከል እየተመላለሱ እግዚአብሔርን አመስግነውታል። የእሳቱን ባህሪ የቅዱሳኑ ቅድስና አስሮታል። ልክ ዳንኤል ለተራዋ እና አናብስት በተጣለ ጊዜ የዳንኤል ቅድስና አናብስቱን አንደበታቸውን እንደዘጋለት ሁሉ ይሄ ለሁሉ የሚሰጥ አይደለም። ቅዱሳኑ እግዚአብሔርን ሲከተሉ ከእግዚአብሔር ዘንድ የሚያገኙት ልዩ ተአምር ነው። ተአምር የሚባለውም ይሄ ነው። ገርሊያል ነው። ስለዚህ አይደለም፣ ስለዚህ ከሰው አእምሮ በላይ የሆነ ሁሉ ምን ይባላል? ተአምር ይባላል። በዚህ ምንም የሚደንቅና የሚያስደነግጥ ነገር አይደለም። በዚህ ዙሪያ አንድም ክርስቲያናዊ የኦርቶዶክስ ተዋሕዶ ሃይማኖቶች ተናደው ምናምን የምትሉስ አንድም የተናደደ ሰው የለም። ግን ለክህደታችሁ እንደው ልቡና ሰጥቷችሁ ብትመለሱ መልሱን ለመስጠት ነው እንጂ በዚህ ሀሳብ እንደ ኢምንትም አናየው በኛ በኩል ወዘልፈ ንጸውር ሞቶ ለክርስቶስ አይልም ጳውሎስ ዘወትር የክርስቶስን መከራውን እንሸከማለን። በባህር ቁሞ መጸለይ ምንን ያመለክታል? ክርስቶስ አምላካችን ገዳመ ቆሮንቶስ ገብቶ አርባ መዓልት አርባ ሌሊት ከቆመ ሳይቀመጥ ከዘረጋ ሳያት ምንም ምንም እህሏ ሳይቀምስ አልጾምም። ይህን ያደረገ ክርስቶስ አምላካችን ተማሃሩ ምኔ ከኔ ተማሩ ብሎ አብነቱን አልተወልንም? ሀደ ገለነ ማይተቦ ከምንትሉ ንህ አሰረ ዚ አሁ የእሱን ፈለጋ እንከተል ዘንድ ምልክቱን አሰሩን አስቀመጠልን ብሎ ጴጥሮስ አስቀምጦታል። ስለዚህ ቅዱሳን አባቶቻችን አዎ፣ እንደናንተ ላሉት ሆዳቸው አምላካቸው አምላካቸው ሆዳቸው የሆነባቸው አይደለም። ሰባት ዓመት እህል ሳይቀምሱ መጾም አይደለም ዘጠኝ ዓመት እህል ሳይበሉ መጾም ይቅርና እስከ አራት ሰዓት መጾም ላንተን ያስጨንቃል። የመጾም አቅሙ ስለሌላቸው የጾም ህይወት ያላቸው መንቀፍ እንግዲህ ሰው በተሰጠው አይምሮ አመራምሮ እውነት ከየት እንዳለ የሚያውቀውና የሚደርስበት ነው ማለት ነው። ለነገሩ አይደንቅም። በራ ዮሐንስ ምዕራፍ 13 ቁጥር አምስት ላይ እንዲህ የሚል ቃል አለ። ከሰማይ የወደቀው ዘንዶ ታላላቅ ነገር የሚናገርበትንና የስድብ ቃል የሚናገርበት አፍ ተሰጠው ይላል። ዘንዶው እነዚህን ሰዎች መሳሪያ አድርጎ ጎርፉን እያጎረፈ ክደቱን እየዘራ እናየዋለን። እነዚህን ሰዎች የምናያቸው ቅድስና ህይወትን መኖር ሲያቀታቸው ቅዱሳኑን፣ መንቀፍ ጾምን ጾሞ መኖር ሲያቀታቸው ጾምን መንቀፍ ልማዳቸውም ስራቸውም። ምክንያቱም በእነሱ ቤት የሚወራ ታሪክ ያለው ቅዱስ የላቸው። ታሪክ ያላት ቅዱሳን ያሏት ይች ቤተክርስቲያን የወይን ግንዱን እስከ ቅርንጫፉ አቅፋ የያዘች ቅድስት ቤተ ክርስቲያናችን ስለሆነች ቅዱሳኑን መተቸት ሙያ አድርገውት መተዳደሪያም የእንጀራ ማግኛም ስላደረጉት አሁን ጊዜው ሰርቶ መብላት ሳይሆን ሰድቦ መብላት ስለሆነ ያለው ነገር በዚህ የስድባቸው ውጤት ብዙ እንጀራ ብዙ ብር ስለሚያገኙበት ቢሳደቡ አይደንቀንም። ምክንያቱም ክርስቶስ ሲሰድቡት አልተሳደበም። መከራ ሲያደርሱበት አጸፋውን ልመልስ አላለም። የክርስቶስን ፈለግ የምትከተል ሐዋርያዊት ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እንደነዚህ ላሉ ወንድሞቻችን እህቶቻችን፣ ለሚያሳድዷችሁ ጸልዩላቸው ተብሎ እንደተነገረን ልቡናቸውን መልስላቸው፣ ያንተን ማስተዋል አድላቸው ብለን ቤተ ክርስቲያን ትጸልይላቸዋለች። ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? በአንደኛ ቆሮንቶስ መልክቱ ምዕራፍ አራት ላይ እነሱ ይሰድቡናል፣ እኛ ግን እንመርቃቸዋለን። እነሱ ያሳድዱናል፣ እኛ ግን ከሀገራቸው ያናውጻችሁ፣ ከመንግስተ ሰማይ ያውጣችሁ ብለን እንጸልይላቸዋለን፣ እንማልድላቸዋለን ብሎ በግልጽ አስቀምጦታል። ቅዱስ አባታችን አቡነ ተክለ ሃይማኖቱ ሆነው ቅዱስ አባታችን አቡነ ገብረ መንፈስ ቅዱስ ጸሎታቸው ይጠብቀን በረካታቸው ይደርልንና በእግዚአብሔር እግዚአብሔር ያመኑ በዓለም ያላቸውን ሁሉ ትተው የተከተሉ ስለሆነ፣ ለምሳሌ ክርስቶስ አምላካችን በባህር ላይ ተራምዷል። ይህንን ደግሞ የክርስቶስ ደቀ መዝሙር ቅዱስ ጴጥሮስ አድርጎታል። በባህር ላይ እንደ የብስ መሄድ ታደርገዋለህ አንተ እንደ ጴጥሮስ ወንድማችን፣ አሁን ይህን የተናገርከው ስለዚህ የቅዱስ ጴጥሮስ አምላክ አቡነ ገብረ መንፈስ ቅዱስን ባህር ላይ ቆመው እንዲጸልዩ ቢያደርጋቸው ምንድን ነው የሚሳ ነው? ለእግዚአብሔር የሚሳነው ነው ነገር አለ የለም። ቅዱስ ጴጥሮስ በባህር ላይ የሄደው እኮ አንተ ማታደርገውን ነው። ስለዚህ ቅዱስ ጴጥሮስ በባህር ላይ እንደሄደ አባታችን ገብረ መንፈስ ቅዱስም ስለ ራሳቸው ብቻ ሳይሆን፣ ስለእኛ ስለ አንተም ጭምር የኢትዮጵያን ሰዎች መተላለፋቸውን ኃጢአታቸውን ይቅርበልልኝ ብለው ቁርጥ የሆነ ልመና መልስ ከእግዚአብሔር ዘንድ እስከሚያገኙ ድረስ ጸለዩ። በራሳቸው ቆሙ ሲባል ይህን ነገር ቀድሞ ስፖርት ይሰራል ወይ ሰላማምዶት ሆነ የሚለውን ነቀፈ የወረደ ሀሳብ ነው። ለአስተማሩን ለመምህራችን ቃለ ሕይወት ያሰማል። ይሄኛው ግን ምንድን ነው? ባልንጀራንም ከማክበር አልፎ ወደ ይትሏል ማለት ነው። እግዚአብሔር ያከበራቸውን ሰዎች ወደ መዝለፍ ደረጃ ተመጥቷል ማለት ነው። ስለዚህ መጽሐፍ ቅዱስን አያውቅም ማለት ነው። እሱ የመጀመሪያው በሚዛን ላይ ተመዝኖ ወድቋል። ቅዱስ ማለት ልዩ ክቡር ማለት ነው። ከዚህ ከዓለም ርኩሰት፣ ከዚህ ከገቢር ኃጢአት፣ ከዚህ ሁሉ የተለዩ ማለት ነው። ከዚህ ከዓለም ርኩሰት፣ ከገቢር ኃጢአት፣ ከዚህ ሁሉ ሲለዩ ወደ ማን ነው የሚቀርቡት? ወደ እግዚአብሔር። የእግዚአብሔር ቀራቢዎች ማለት ነው። ክርስቶስ ራሱ እኔ ና ድል ነስቼዋለሁ እናንተም ድል ንሱት ባለው መሰረት እሳት አይበላቸውም ከበቁ በኋላ ቅዱሳን። ውሃ አይወስዳቸውም ከበቁ በኋላ ቅዱሳን፣ ምክንያቱም በዓለም ያለውን ነገር ሁሉ ድል ነስተውታል። አቡነ ገብረ መንፈስ ቅዱስ ነብርና አንበሳ ከሳቸው ጋር ነበር አብሯቸው። በዚህ መሰረት ነው እንግዲህ የአቡነ ገብረ መንፈስ ቅዱስን ገርላቸውንም አጠቃላይ ስራቸውን የምንቀበለው ለምን? በመጽሐፍ ቅዱስ ውስጥ ዳንኤል ከአንበሳ ጋር ነበረ። በተፈጥሮ ደረጃ አቡነ ገብረ መንፈስ ቅዱስና ዳንኤል ሁለቱም የአዳም ልጆች ናቸው። ልዩነታቸው ከእኛ ከሰዎች በጾማቸውና በጸሎታቸው ከእግዚአብሔር ጋር ባላቸው ቀረቤታ ነው ቅዱሳኑ ሁሉን የምናከብራቸውና አዋልድ መጻሕፍትን ገድላት፣ ድርሳናትን በዚህ መዝንን ነው የምንቀበላቸው። እስራኤል በሙሉ ተሰብስበው ነበሩ አደለ? ሙሴም ነበረ። እስራኤላውያን እኮ ለቅሶ ላይ ነበሩ። ፈርዖን መጣ ተብሎ ከኋላ በጣም ፈርተው እየተጨናነቁ ነው። ግን ሙሴ ባህር መታ ሲባል መታ፣ ውሃውን ከፍሎ አሻገራቸው። ይሄ እኮ ውሃን ምን ድል መንሳት አይደል? ታዲያ ሙሴ በውሃ በባህር መካከል እስራኤልን ከፍሎ አሻገረ፣ ብ ገብረ መንፈስ ቅዱስ በውሃ ላይ ቆመው ጸልዮ ሲባል ምንድን ነው ልዩነቱ? ምናልባት እሳቸው ወደዚህ ወደ አፍሪካ ምድር ስለሆኑ እንዲህ በጣም የሚገርም ነገር ነው እውነቴን። ሌላው ስለ አቡነ ተክለ ሃይማኖት ጦር አድርገው በአንድ እግር ቆመው ስለ መጸለይ፣ ስለ ቅድስት ክርስቶስ ሰምራ ጦር አድርጎ ስለመጸለይ። ሂደን ሂደን እኮ ዕለተ ዓርብ ላይ ነው የምንገባው። ከዕለተ ስቅለት ነው የምንገባው። ለምንድን ነው ያንን ጦር ያደረጉት? የክርስቶስን እኮ በጦር የተወጋውን እኮ መከራውን እያሰቡ እኮ ነው። የቅዱሳን ሂደታቸው መንገዳቸው በአጠቃላይ ከዕለተ ዓርብ የወጣ አይደለም። ያንን እያሰቡ ነው። አንዳንዶቹ ጀርባቸውን እየገረፉ አንዳንዶቹ በጦር እየተወጉ፣ እነዚህ ሰዎች የፈጸሙት ክርስቶስ በዕለተ ዓርብ የፈጸመው የደረሰበትን መከራውን ሁሉ በማሰብ እኮ ነው። መራራ ሐሞት ኮሶ የሚጠጡ የሉ እንዲህ በየዕለተ ዓርብ፣ እንዲሁ ዝም ብሎ ለማውራት አይደለም። ስለዚህ ባለማወቅ ዝም ብሎ ተነስተው ቅዱሳኑ ሲሰድቧቸው ስንሰማቸው፣ እውነት ለመናገር እኛ እንደ ስጋ ልንናደድ እንችላለን፣ ለእነሱ ግን ትልቅ መቅሰፍት ነው። እኔ ቀላል ምኝ ሊያዩ እንችላሉ። ቀላል አይደለችም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን። አቡነ ተክለ ሃይማኖት በመጨረሻ ረፍታቸው ታመው እንደሆነ ይታወቃል። እና ያንን በማንሳት እንደማናነው ለማናቅ እንደ መዘበቻ በጣም ብዙ ሰዎች ያነሳሉ። ለተክለ ሃይማኖት የተገባለት ኪዳን ደግሞ ምን አይነት አሟሟት እንደሚሞት ሲሞት በተቅማጥ በሽታ እንደሚሞት የአባታችን አቡነ ተክለ ሃይማኖት በሆድ መጠራት ከክብራቸው ዝቅ አረጋቸው እንዴ? ለምሳሌ ቅዱስ ጳውሎስ ራስ ፍልጠት የሚባል በሽታ ነበረው አይደል? ያ በሽታዬ እንዲህ ከኔ እንዲወግድልኝ በሁለተኛ ቆሮንቶስ ምዕራፍ 11 ላይ ብዙ ጊዜ ደጋግሜ እግዚአብሔርን ጠየቅኩት። እግዚአብሔርም እንዲህ ሲል መልስ ሰጠኝ ይላል። በሽታው ህመሙ ይበቃኛል ካልክ በየቀኑ የሚጨመርልህም ጸጋ ይበቃል። ቅዱስ ጳውሎስ ራሱን ይታመማል፣ ግን እሱ በልብሱ ቅድም እንዳልነው ድውያንን ይፈውሳል። ጢሞቴዎስ ከገርል ጽናት የተነሳ ሆዱ ድርቀት ይዞት ነበር ይላል። ከጾም የተነሳ ከስግደት የተነሳ የሆድ ድርቀት ገጥሞት ነበር ይላል። ስለዚህ መከራ ቅድም እንዳሉት የሰማዕትነት መንገድ ሆኖ የሰማዕትነት ክብር የሚያገኙበት ሆኖ ድውያን ሲሆኑ ድውያንን ይፈውሳሉ። ክርስቶስ ድውያን ቢፈውስ ሕይወት፣ የባሕርይ ገንዘቡ ነው አይደንቅም። ታማሚ ሲሆኑ ታማሚዎችን ሲፈውሱ ሟቾች ሲሆኑ ሟቾቹን ሲያነሱ ስናይ፣ በልውለ ወለ እግዚአብሔር ግሩም ግብርከ እግዚአብሔርን ስራ ግሩም ነው በሉት። ለዚህ ነው ክቡር ዳዊት ምን አለ መንክር እግዚአብሔር በላይለ ቅዱሳኒሁ እግዚአብሔር በቅዱሳን አድሮ በሚሰራው ስራ ምንድን ነዋል ድንቅ ነው። በመዝሙር አራት ላይም እንዲህ ይላል አይእምሩ ከመተሰባ እግዚአብሔር በጻድቁ እግዚአብሔር በጻድቁ ላይ አድሮ እንደተገለጠ እንደተመሰገነ እንደታወቀ እወቁ ተረዱ። ስለዚህ አባታችን አቡነ ተክለሃይማኖት እግዚአብሔርን ገለጡ፣ እግዚአብሔርን አከበሩ። እሱ ደግሞ እግዚአብሔር ገለጣቸው፣ እግዚአብሔር አከበራቸው። ስለዚህ የቅዱሳኑ ሞት በሰይፍም ይሞት፣ በስቅላትም ይሞት፣ በአንበሳ ተተባብሮ ይሞት፣ ከጉድጓድ ተጥሎ ይሞት የሚሞታቸው ምክንያተ እረፍት ነው እንጂ ክብራቸው የሚቀንስ አይደለም። ሰው አይደሉም። ምን ሰው እንደሚታመመው ክርስቶስ ለእኛ መከራ ተቀብሎ ይል ህማማተ ክርስቶስ እናከብራለን። ህማማት የሚባለው ክርስቶስ መከራው ነው። ግርፋቱ፣ ችንካሩ፣ መስቀሉ ነው። በፊልጵስዩስ ምዕራፍ አንድ ላይ በስሙ አምናችሁ ልትጠሩ ብቻ አልተጠራችሁም፣ መከራ ልትቀበሉ እንጂ። ስለዚህ አባታችን የአቡነ ተክለ ሃይማኖት በሆድ መጠራት ምንድን ነው? ከክብራቸው ዝቅም ያደረገው? ቅዱሳኑ የራሳቸው የሆነ የሚጠሩበት መንገድ አለ። ስለዚህ አባታችን የመጠራ መንገዳቸው ይህ ሆኗል በሆድመም ታማው ለጊዜ ለትንሽ ጊዜያት ለዕረፍታቸው ምክንያት ሆኗቸው፣ ይህንም በዚህ ልክ ልንረዳ ያስፈልጋለ ማለት ነው። አሁን ለምሳሌ ቅደም አንበሳ ለዳንኤል ሰገደ እንጂ አልበላውም። እንደገና ደግሞ ወደ ዘመን አዲስ ስንመጣ ክርስቶስ በምሳሌ ያስተማረበት ሕፃኑ ቅዱስ አግናጢዮስ በሮማ አደባባይ የሞተው በአንበሳ ነው። አንበሳ ለዳንኤል ሰገደ፣ ዳንኤልን አከበረ፣ ያኛውን ደግሞ ገደለ። ለምን? ሁለቱም ቅዱሳን ናቸው። እያንዳንዳችን የምንሞትበት የራሱ የሆነ መንገድ አለ። በሰይፍ የሚሞተው በሰይፍ ይሞታል፣ በጥይት የሚሞተው በጥይት ይሞታል፣ በእሳት የሚሞተው በእሳት ይሞታል። ስለዚህ እለተ ዕረፍትን አስመ ክቶ ተነግሯቸው፣ ከሆነ አቡነ ተክለ ሃይማኖት እንዲህ ይሆናል ተባሉ አይደለ ልክ። እንዲያውም የወባቴንኝ እንደምትነቅሳቸው ነው የሚናገረው። ከዛ በቃ ትንሽ ጊዜ ይታመማሉ ያርፋሉ ተባሉ። በተባለው መሰረት ነው ያረፉት። እሳቸዎች አምጥተውት አይደለም። በነገራችን ላይ ወመዊቶ ጻድቅ ኮንንረስያ ነው የሚለው። አቡነ ተክለ ሃይማኖትን እንዲህ ብሎ ለማንቋሸሽ የተናገረው ሰው አሟሟቱ ከፍቶ ነው የሚሞት